ሻሎም ሻሎም ሻሎም! ኢትዮጵያም ከኢትዮጵያም ውጭ ያላችሁ ቅዱሳን በሙሉ ሰላምና ጸጋ ለእናንተና ለነገሮቻችሁ ይብዛ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እኔ ወንድማችሁ ፕሮፌት ማርቆስ ነኝ። ዛሬ እግዚአብሔር በውስጤ አንድ መልእክት አስቀምጦ መጥቻለሁ። ይህንን ዩቲውብ የምትመለከቱ ሁላችሁም ሌሎች እንዲደርሱ ሼር፣ ሳይብስክራይብ እያደረጋችሁ ይህንን አገልግሎት እንዲተግፉ በጌታ ፍቅር አሳስባችኋለሁ። ክብር ለጌታ ለኢየሱስ ይሁን። አንድ ቃል በውስጤ ዛሬ እግዚአብሔር የሰጠኝ ሀሳብ ወደ እናንተ ሼር ለማድረግ ፈልጋለሁና ለዚህ ሁላችሁም እስቲ ከኔ ጋር አንድ ደቂቃ እንጸልይ። ለከበረው ለእግዚአብሔር ቃል አቤቱ የዘላለም አምላክ ቅዱስ ሉል እግዚአብሔር ሆይ በጌታ በኢየሱስም በመገኘቴ አሁን አስተንቀን፣ በህልውና አሁን አስተንቀን፣ በክብሬ አሁን አስተንቀን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስም ከዚህ ሰዓትና ከዚህ ደቂቃ ጀምሮ በአንጻራችን ሰማይ ይከፈት፣ የቃል ደጆች አሁን ይገለጡ። እያንዳንዱ ዛሬ የሚያበረጣ የሚያቆም፣ የሚለይ፣ ንጹህ የሚያደግ ያንተ ቃል ከአንተ ዘንድ ወደኛ ይምጣ። ሰማይ በአንጻራችን ይከፈት። የጨለማ በራሪ ወገቡ ይወጋ፣ የፈጣኑ በኢየሱስም ወገቡ ይወጋ፣ የጠማሙ አንገቱ ይቆረጥ። ስለ ሰማይ ተመስገን። ሰማይ ከሰማይ በአንጻራችን ከፈት ቃሊን ተናገረኝ ሉ እንደ ፍቃድ ይሁን፣ በኢየሱስ ስም አሜን አሜን። ክብር ለጌታ ለኢየሱስ ይሁን፣ ሃሌሉያ። መጽሐፍ ቅዱስ ከእኔ ጋር አብረን ዛሬ ማካፍላችሁ መጽሐፍ ቅዱስ መጽሐፍ መሳፍንት ምዕራፍ አስራ ሶስት ከቁጥር ሁለት ያለው እንዲህ ይላል፦ ከዳን ወገን የሆነው መነወ የሚባል አንድ የጾር ሰው ነበረ፣ ምስቱ መካን ነበረች። ልጅም አልወለደችም። የእግዚአብሔር መልአክ መልአክ ለሴቲቱ ተገለጠ እንዲህም አላት። እነሆ አንቺ መካን ነሽ፣ ልጅንም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁን ተጠንቀቂ፣ የወይን ጠጅ የሚያሰክር ነገር አትጠጭ እርኩስ ነገርም አትቢ። እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል። በራሱ ላይ ምራጭ አይድረስበት። እርሱም እስራኤልን ከፍልስጥኤማውያን እጅ ማዳን ይጀምራል። ሃሌሉያ! ክብር ለናዝሬቱ ለኢየሱስ ይሁን። እዚህ ቦታ ላይ እግዚአብሔር አምላክ ለመናዊ መጥቶ መካን የሆነችው ለመናዊ ሚስት ሲገለጥ እስራኤል ህዝብ በእግዚአብሔር ፊት ላይ ክፉ ስራ ሰርቶ እግዚአብሔር ለሌላ ግዛት አሳልፎ በሰጠበት ክፍል ነው። እስራኤል ህዝብ በጭንቅ በመከራ በሚነበረበት ጊዜ እግዚአብሔር መጣና ማፀን ለተዘጋጅ መካን ለሆነች ሴት ተገለጠላት። እንዲህም አላት ትጸንሻለሽ አለ ወንድ ልጅም ትወልቻለሽ ሃሌ ሃሌሉያ እንደዚህ በሚል ሀሳብ ጥቂት ደቂቃ ከእናንተ ጋር አሳልፋሉ። ለእግዚአብሔር የተለየ ይወለዳል። አናፍሮ ኬፌኒ ካምባርቲ ፓኖሳ ለወንከሉ የተለየ ለስርቁ ለተለየ ለመንግስቱ ለተለየ ለእግዚአብሔር እንቁ ቃ ለመሸከም የተለየ በኢየሱስም በዚህ ዓመት ይወለዳል። በእናንተ ቤታችሁ ላይ ይወለዳል። በእናንተ ከማጽናችሁ ይወለዳል። ለእግዚአብሔር ለተለየ ቅድስና ያለው ጽድቅን የሚፈልግ ለእግዚአብሔር እውነት ትዩት የሆነው በኢየሱስም ከማጽናችሁ ይወለዳል። የማንዳ ፕራዝ ያላፌኖንታ በጌታ በኢየሱስም በዚህ ዓመት እነግርሃለሁ። በዚህ ቃል ቆሜ ለእግዚአብሔር የተለየ በኢየሱስም በዘመናችሁ ላይ ይወለዳል። ከዚህ በኋላ የእኔ ወንድም የኔ እህት ሌላ ትጠብቅ። ለእግዚአብሔር የተለየ ከእናንተ ቤት ይነሳል። አንደኛው አንቺ ነሽ፣ አንደኛው አንተ ነህ። ከዚህ በኋላ ለእግዚአብሔር የተለየ ይነሳል። ለዚህ ወንጌል ለዚህ እውነት በምድረ ባዳ ላይ ክርስቶስን ለማሳየት በእራብ መካከል በችግር መካከል በውጣውረድ መካከል ክርስቶስን የሚያሳይቶ ይወለዳል። ለሽሮ የማይገዛ ለበርበሬ የማይገዛ ለምድራዊ ነገር የማይገዛ ለእግዚአብሔር የተለየ ይወለዳል። ማታር ዲቫኖ ማክራድ ያላቬንታ ውሰድ በጌታ በኢየሱስም ውሰዱ በጌታ በኢየሱስም ለእግዚአብሔር የተለየ

ብራን ለማውጣት ለእግዚአብሔር የተለየ ይወለዳል። ለተራ ነገር ትጥቁን የማይፈታ ለምድራዊ ቁሳቁስ የተሸከመው ጸጋ የማይጥል ለሆነ ነገርን አይቶ ልቡ ተሰብሮ ወደኋላ የማይመለስ ለዚህ ወንጌል የቆረጠ ይነሳል። ለዚህ ወንጌል የቆረጠ ይወለዳል። ከጉልበታችሁ ይወለዳል። ከቤታችሁ ይወለዳል። በኢየሱስን ከዘር ማንዘሮቻችሁ መካከል አንድ ሰው ይነሳል። ለዚህ ወንጌል ይነሳል። ለዚህ እውነት ይነሳል። ያ ሰው እኔ ነኝ ካላችሁ አሜን ብላችሁ ውሰዱ። ያ ሴት እኔ ነኝ ካል ውሰጂ። በኢየሱስም አ ያለው አንዳንድ ሰው ቤት ላይ እነ ዲቦራ ሲወለዱ፣ እነ ሳሙኤል ሲወለዱ ማታርዲልቫኒ ካምባርዶልቫኒ ካቦሳ እነ ጳውሎስ ሲወለዱ አ ያለው ከአስቸጋሪ ቤተሰብ መካከል በቃ ለእውነት የተለዩ ለጽድቅ የተለዩ ክርስቶስን በዘመናቸው ላይ የሚሾሙ ሲወለዱ አ ያለው ውሰድ። በኢየሱስም አያችሁ ለእግዚአብሔር የተለየ ሲወለድ ምንድን ነው የሚሆነው? በሚለው ጥቂት ደቂቃ አራት ነጥብ ያወራሉ። ለእግዚአብሔር የተለየው ሲወለድ፣ ለእግዚአብሔር የተለየ ሲወለድ ምንድን ነው የሚሆነው? አንደኛ መድረኩን ያጸዳል። ለእግዚአብሔር የተለየ ሲወለድ የቆሸሸውን የእግዚአብሔርን ቤትን ያጸዳል። የተበላሸው ነገር ያስተካክላል። እውነቱን እንዲነገር ያደርጋል። ጽድቁን እንዲወራ ያደርጋል። ክርስቶስን እንዲገለጥ ያደርጋል። ለእግዚአብሔር የተለየ ሲወለት መድረኩን ያነጻል። አያችሁ፣ የኤሊ ልጆች እግዚአብሔርን ቤተ መቅደስን አቋሽሾ ነበረ አበላሽቶት ነበረ። ግን ለእግዚአብሔር የተለየ ሲወለድ እነ ሳሙኤል ሲወለድ፣ ማታር ዳልቫኒ ካቦሳ ይሄ ጣ በቤታችሁ ላይ ይሁን፣ ይሄ ጣ በዘርማን ዘሮቻችሁ ላይ ይሁን። በጌታ በኢየሱስን ዘርማን ዘሪን የሚያስጠራ ትውልድ ከጉልበታችሁ ይነሳ። ኢየሱስን አክብሮ የሚያልፍ ትውልድ ከቤተሰቦቻችሁ መካከል ይነሳ። ስለዚህ ሳሙኤል እስከሚወለድ ድረስ ሀና ብዙ ቻለንጅ ነበር። ማስጠኗን የዘጋው እግዚአብሔር ነው። ሀና ምትጮኸው ስለ ልጅ ነው። ሀና ብዙ ካለቀሰች በኋላ እግዚአብሔር አንድ ቀን የልባን ምሻት ጩኸቷን መልስ ሊሰጥ ፈልጎ አርባ ዓመት ያገለግለው ኤሊ ቤተ መቅደስ ቤተ መቅደስ ሲሄድ ብላቴ ነው ሳሙኤል። የሚገርመው ነገር ገና ከእናቱ ማፀን እንደተወለደ እግዚአብሔር ለሃና እንደተናገረ ለኤሊ አምጥታ እንደሰጠች ሳሙኤል በእግዚአብሔር ቤተ መቅደስ ውስጥ ምን ያደበር ያድግ ነበረ። አያችሁ አንዳንድ ጊዜ ለእግዚአብሔር የተለየ ሲወለት ተራ ቦታ አይደለም፣ የሚሮጠው ምድራዊ ቦታ ላይ አይደለም፣ ለእግዚአብሔር ቤተ መቅደስ ውስጥ ነው። ለእውነቱ ለጽድቁ ለቅድስን ነው። ውሰድ በኢየሱስም እነ ሳሙኤል ዘንድሮ ይሰጡሽ እነ ሳሙኤል ዘንድሮ ይሰጥ፣ የምታገለግሉ በጌታ በኢየሱስን በነ ጳውሎስ ላይ የወደቀው የጣ ይውደቅባችሁ። በነ ዳዊት ላይ የወደቀው የጣ ይውደቅባችሁ። በነ ጴጥሮስ ላይ የወደቀው የጣ ይውደቅባችሁ። ፍርሃትና ስጋትን የሚያስወግድ ለእግዚአብሔር ለቅድስና የሚያጸና ማልቤኒ ኮባርዳ ራዶሸንባሮዳባስ አያሎ በኢየሱስም አንድ ሰው ላይ ቅባ ሲጨመር አያሎ በኢየሱስም አንዳንድ ሰው በኢየሱስም በኃይል ታጥቆ ሲነሱ፣ በጽድቅ ታጥቆ ሲነሱ፣ ክርስቶስን ሊያስከብሩ ሲነሱ፣ ስለዚህ እግዚአብሔር መጣና ያናን ማጽኑን ከፈተ። ሃና እንደዚህ ያለች ልቤ በእግዚአብሔር ጸናለች፣ ቀንዴ በእግዚአብሔር ከፍ ከፋል፣ አፌ በጠላቶች አይምር አለ ተከፈተ አለች። ሳሙኤልን ካገኘች በኋላ አምጥታ ለኤሊ ሰጠች። ሳሙኤል በእግዚአብሔር ቤት መቅደስ ውስጥ ያድግ ነበረ። ከዕለታት አንድ ቀን ሳሙኤል ተኝቶ እያለ የእግዚአብሔር ድምፅ መጣ። ለእግዚአብሔር የተለየ ሲወለድ ድምፁን መስማት ይጀምራል። ለእግዚአብሔር የተለየ ሲወለድ የእግዚአብሔርን ሀሳብን ማስተናገድ ይጀምራል። ውሰድ። በጌታ በኢየሱስም፣ ዘንድሮ በአንተ ዘመን የእግዚአብሔርን ሐሳብ ማስተናገድ ይሁንልሽ። ዘንድሮ በአንቺ ዘመን ክርስቶስን ማስከበር ይሁንልሽ። ዘንድሮ በእናንተ ዘመን የእግዚአብሔርን ታላቅነቱን የምታሳዩበት ዘመን ይሁን። ምድራዊ ነገር አይግዛ፣ የሚያልቅ ነገር አይግዛ፣ የሚጠፋ ነገር አይግዛ። በኢየሱስም፣ ይሄ ወንጌል ይውረስ፣ ይሄ ወንጌል ይግዛ፣ ይሄ ወንጌል ይማርካችሁ። አራሃሊ ሃሊሉያ። ስለዚህ ለእግዚአብሔር የተለየ ሲወለድ አንደኛ መድረኩን ያነጻል፣ ሁለተኛ ተማርኮ የሄደውን ይመልሳል። አያችሁ፣ የእግዚአብሔር ታቦት ተማርኮ ሄዶ ነበረ። በነ ኤሊ ልጆች ምክንያት የእግዚአብሔርን ታቦት ተማርኮ በሄደ ጊዜ ሳሙኤል ተነሳና አንደኛ ሳሙኤል ምዕራፍ አምስት ከቁጥር አስር እስከ አስራ አንድ ላይ ያለው ተማርኮ የሄደውን የእግዚአብሔርን ታቦት የሚመለስ ተነሳ። ማታርቲ ፔኖስ የሆነ ሰው አለ። በኢየሱስም በሌሎች ጊዜ የተደፍረው የእግዚአብሔር ክብር በእናንተ ዘመን ከብዶ ይታያል። በሌሎች ዘመን በኢየሱስም ኤ ለጊዜያዊ ነገር ብዙች ጫወታ ያደረገው ኤ ወንጌል በእናንተ ላይ በኢየሱስም ከብዶ ነግሶ ሀይሉን አግኝቶ ስልጣንን ይዞ ይቀጥላል። በኢየሱስም አያለው። ይህንን ቢዲዮ አሜን የምትሉ እህቶች ወንድሞች፣ እግዚአብሔር መንፈስ እንደዚህ ይለኛል በዚህ በዚህ ዓመት በእርግጠኝነች አንቺን ያየ አንተን ያየ ክርስቶስን መመልከት ይጀምራል። በኢየሱስም በዚህ ወር በዚህ ሳምንት አሜን ስትሉ ይሁንላችሁ፣ አሜን ስትሉ ይሁንላችሁ። የቀረው ሳምንታት የቀረው ወራቶች ለእግዚአብሔር ተለይታችሁ የመቀጠል ዘመን ይሆናል። ለቅድስና ተለይታችሁ የመቀጠል ዘመን ይሆናል። ለዩነት በኢየሱስም ጸንታችሁ የመቀጠል ዘመን ይሆናል። ስለዚህ እግዚአብሔርን እግዚአብሔር ለእግዚአብሔር የተለየ ሲወለድ አያችሁ። ሶስተኛ ነጥቤ መድረኩን ያነጻል። አራተኛ ነጥቤ ለእግዚአብሔር የተለየ ሲወለድ መድረኩን ያስከብራል። አያችሁ። ሉቃስ 1 ከቁጥር 12 እስከ 16 ስድስት ላይ ከተወለደ በኋላ ዮሐንስ በቃ እንደገና መድረኩን ምን አደረገው አያችሁ አስከበረው። ዛሬ ለሆነ ሰው በኢየሱስ ስም እነግርሃለሁ። በዚህ ቃል ማታር ዲልቫንያ ሎዳቦስ ዘፕሮ ዲላቫንታር ዳልቬንያስ ዘፕሮ ዲላቬን አስራ ሁለተኛው ላይ እንደዚህ የሚል ቃል አለ። በደንብ ስሙት። ዘካርያስን ባየ ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቶልሃል፣ አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለህ። አያችሁ፣ ለእግዚአብሔር የተለየው ሲወለድ መድረኩ ይነጻል፣ ያስከብራል። አረ ሃሌሉያ ዮሐንስ እንዲያለው የክርስቶስን መምጣትን መንገስን መስበክ ጀመረ። ምድር ባዳ ላይ እየጮሄ ንሳ ህይወት እየሰበከ ውሰድ በኢየሱስን ይሄ ኃይል በላላችሁ ላይ ሁን ይሄ ቅባት በላላችሁ ላይ ሁን። ክርስቶስን የምትሰብኩበት እውነትን የምትሰብኩበት ጽድቁን የምትሰብኩበት ቅድስናን የምትሰብኩበት እውነቱን የምተነብዩበት ዘመን በእናንተ ህይወት ላይ ሁን። ለእግዚአብሔር የተለየ በኢየሱስም ይወለዳል። ከጉልበታ ላይ ይወለዳል። ከዘረባን ዘሮቻችሁ መካከል ይወለዳል። ማታርታል ፋኒ ካቦስ ለእግዚአብሔር የተለየው ሲወለድ ከክፋት ጋር አይተባበርም። አያችሁ፣ ከርኩሰት ነገር ጋር አይተባበርም። ቅድስና ከሌለው ነገር ጋር አይተባበርም። ለእግዚአብሔር የተለየ ሲወለድ፣ ለእግዚአብሔር የተለየ ሲመጣ ማታርቲ ፔኖስ አላ ብራዲያላ ቬንታ በጌታ በኢየሱስም ጸልያለሁ። በዘር ማንዘሮች መካከል ከዚህ በኋላ ክርስቶስን የሚያስከብሩ ይወለዱ። የሚያስቸግሩ ሰዎች ሳይሆን፣ የሚያስቸግሩ ልጆች ሳይሆን፣ በዓለም ዙሪያ በመጠጥ ቤት የሚዞሩ ሳይሆን፣ ለእግዚአብሔር የተለዩ ይወለዱ። ለእግዚአብሔር የተለየው ሲወለድ ሟርተኞች ይጠፋሉ። የእግዚአብሔር የተለየው ሲወለድ ሟርተኞች ከምድራት ገጽ ይጠፋሉ፣ ከአለማት ገጽ ይጠፋሉ። አያችሁ፣ የሚገርመኝ ጳውሎስና ሲላስ ወደ ሮሜ ከተማ ሲገባ እንደ ነገር ሆነ። የሟርተኝነት መንፈስ የነበረቿ ለጌቶቿ እየጠነቆለች ብዙ ትርፍ ታመጣ የነበረቿ ጳውሎስና ሲላስን ስታየው አንድ ነገር አለች። የልዑል አምላክ ባሪያ ልጆች ብላ ሲጮ ጳውሎስ እንደዚ ያለ በደመስቆ ላይ አይነ ተይዞ አለ። ክርስቶስን ፊት ለፊት አይቻለሁ አለ። ለተራ ነገር አልሸወድም አለ። በዘመነ ይሄ ወንጌል ቀሎ አይታይም አለ። በዘመነ ይሄ ወንጌል ለጊዜያዊ ነገር አይሸቀጥም አለ። እንዲ አለው አንተ ጨለማ አለ ልቀቃትና ከዚህ ሴት ላይ ምን በላል ውጣ ለው መንፈሱ ምን ብሎ ጮሆ ወጣ ይላል። ዛሬ በኢየሱስም እነግርሃለሁ በእናንተ ሌሎች ላይ የተቀመጠው መንፈስ ይወጣል። በእናንተ ላይ በኢየሱስም የልዩነት ቁባት በእናንተ ላይ ይሁን። የልዩነት ጸጋ በእናንተ ላይ ይሁን። ለእግዚአብሔር በቅድስና የምታገለግሉበት፣ ለእግዚአብሔር በእውነት የምታገለግሉበት፣ ለእግዚአብሔር በታማኝነት የምታገለግሉበት ማላቪያኖ ማክራዲያ ላቬንታ ዜብሮዲሊቫኒ ማክሮቬንታ በጳውሎስ ላይ የወደቀው ቅባት ባንቺ ላይ ይሁን። በሲላስ ኤልያስ ላይ የወደቀው እግዚአብሔር ጸጋ በእናንተ ላይ ሆን። በሳሙኤል ላይ የወደቀው እግዚአብሔር ጸጋ በአንቺ ላይ ውደቅ። ማታር ዴልቫኒ ካምቦርዲ ቬኖስ ሬቤደቦ ሴፕሮዲላ ቬናንታ ራታካቦ ሴፕሮዲላ ቬንታ ብዙዎችን መናፍስቶችን የምትለዩበት ብዙዎችን ተራ መንፈስ የተሸከሙት የምትገስጹበት ያ መንፈስ በላይ ላይ ሆን። ያ መንፈስ በላላችሁ ላይ ያ መንፈስ በእናንተ ላይ ሆን። ውሰድ አሜን ብለሽ ማታር ዳልባኒካቦሳ ትለያለሽ በዚህ አመት በዚህ ወር በዚህ ዓመታት በጌታ በኢየሱስ ለእውነት የተለዩ ይወለዳሉ። ለቅድስና የተለዩ ይወለዳሉ። ክርስቶስን የሚያስከብሩ ይወለዳሉ። እውነትን የሚያስቀጥሉ ይወለዳሉ። ያ ሰው እኔ ነኝ ካላችሁ ውሰዱ። በኢየሱስ ስም በእኔ ላይ ይሁን ካላችሁ፣ ይሄ ጸጋ በሕይወቴ ላይ ይሁን ካላችሁ፣ ይሄ ቅባት በእኔ ላይ ይሁን ካላችሁ በኢየሱስ ስምና ስልጣን አጸናውባችሁ። አሜን ለምትሉ ሁሉ ይሄን ቅባት በላላችሁ ላይ ጸና። ይሄ ጸጋ

አቶ ብራሲል አብሮሴምባርዳልቫኒያስ ሮደካቦርዲ ቫኖሳፕሮዲላቫና ማትራ ዲያላ ቬሎንታ አያችሁ፣ ለእግዚአብሔር የተለየ ሲወለድ የተበተነውን ይሰበስባል። አያችሁ ሐዋርያት ስራ ምዕራፍ ስምንት ከቁጥር አራት ጀምሮ ሰባት ላይ ዛቦታ ላይ አንድ ጥንቆላና መንፈስ የነበረው ሲሞን የሚባል እግዚአብሔር ኃይል ነው ብሎ እያስተ እያስተማረ ያለ ብገርሞ ነገር እዛ ቦታ ላይ ፊልጶስ ወደዛ ከተማ ወረደ። ማንን ሰበከላል? ክርስቶስን ሰበከላቸው። ጨለማ ለነበረ ሁሉ ክርስቶስን ለመስማት መጡ፣ ወደማ ወደ ፊልጶስ። ዛሬ ማታ አንድ ነገር እነግርሃለሁ። በጌታ በኢየሱስ ክርስቶስም በእናንተ ዘመን፣ በእናንተ ጊዜ፣ በእናንተ ግዛቶች ባለው ዘመናት ይሄ ክርስቶስ ይሰበቃል። ይህ ወንጌል ይሰበቃል። የተበተነው በአንተ ይሰበሰባል። የተበተኑ በአንቺ ይሰበሰባል። ማቶርቲቫኖ ማክራዲያ ላፌናንቶርታ አልቫኒ ማትራዲያ ለውባስ አዶ ብሮቬኒ ከባርታ ሩባሽ ሌቬኒ ማክሮቴ ሌቬኔንታ በጌታ በኢየሱስ ስም እነግርሃለሁ፣ በዚህ ዓመት፣ በዚህ ወር፣ በዚህ ሳምንት ለተዘጋጀለት ሰው አሁን አንድ አዋጅ ላውጅብ ነው። ከዚህ ቀን ጀምሮ እንደዚህ ይሆናል። በእናንተ ቤተሰብ ላይ፣ በዘር ማንዘሮቻችሁ ላይ የተቀመጠው ከርስ ከዚህ በኋላ በእናንተ መሰበር ይጀምራል። በአንቺ መሰበር ይጀምራል። በአንተ መሰበር ይጀመራል። እኔ ነኝ የሚል ሰው ካለ አሜን ብሎ ይውሰድ። አሜን ስትሉ ይሁንላችሁ። አሜን ስትል ይሁንልሽ። ማሎቬና ማክራቫኖንታር ዲቦኖሴ ሩባዳባ ሴፕሮዲላ ቬናንታ አያለው በኢየሱስም አንዳንድ ሰው ህይወት ላይ አንዳንድ ሰው ጉዳይ ላይ የእግዚአብሔር ግሎሪ ሲመጣ የእግዚአብሔር ጸጋ ሲመጣ ሲበረቱ አያለው። ሲጠነክሩ አያለው። በቅድስና ለማገልገል ሲነሱ አያለው። ለእውነት ታጥቆ ሲወጡ አያለው። ስለዚህ ለእግዚአብሔር የተለየው ሲነሳ ወገኖቼ አንድ ጊዜ ሁለተኛ ነገስት ምዕራፍ ዘጠኝ ከቁጥር ሰላሳ ላይ ከጭቃ ከሚጫወትበት ነቢዩ መጣና ከቀባው በኋላ እዩን ጓዳ አስገባና ቀባው ይላል። ቁጥር ሰላሳ ላይ እንደዚህ የሚል ቃል፣ እዩ ወደ ሂስራ መጣ ይላል። ኤልዛቤልን በሰማች ጊዜ ዓይኗን ተኳኮለች፣ ራሷንም አጌጠች። በመስኮት ዘልቃ ስትመለከት እዩ ግን በበሩ ምን አለ ገባ። ጌታውን የገደልከው ዘማሪ ሆይ ሰላም ነው ሲል አንቺ ሴት አለ አንቺ እያለ ምን ሰላም አለ ዘር ብሎ ሲመለከት እና ሶስት ጃንደረቦች አጠገቡ ቆሞ ነበር። እዩም እንደዚህ ያል አንሷትና ይችን ምን በሎ ላይ ወርውሯል። በኢየሱስም ውሰድ ከዚህ ቀን ጀምሮ ለእግዚአብሔር የተለዩ ሲወለድ ለጠላቶች መኖሪያን ያሳጣል። ለጠላቶች መሚኩበት መሰረቱን ያሳጣል። ለእግዚአብሔር የተለየ ሲወለድ አኖዜ ብራዲያላቬንታ ያ ሰው እኔ ነኝ ስትሉ ይሁንላችሁ። ስለዚህ ለእግዚአብሔር የተለየ ሲወለድ ወገኖቼ፣ ለእግዚአብሔር የተለየ ሲወለድ አንደኛ ቤተሰቡም ይከበራል፣ እግዚአብሔርም ይደሰታል። ለእግዚአብሔር የተለየ ሲወለድ በጌታ በኢየሱስም ከእናንተ ጉልበት የሚያስቸግሩ ልጆች አይወለዱ። ከዘር ማንዘሮቻችሁ መካከል ተራ ሰው አይወለድ። በጌታ በኢየሱስ ስምና ስልጣን፣ በምትኖርበት አካባቢ፣ በምትኖርበት መንደር፣ በምትኖርበት ስፍራ በኢየሱስ ስምና ስልጣን ክርስቶስን የሚያስከብሩ ይወለዱ። ክርስቶስን የሚያነግሱ ይወለዱ። ክርስቶስን የሚያሳዩ ይወለዱ። የክርስቶስን ሐሳብን የሚያስተናግዱ ይወለዱ። ቫሎደሴምባር ዲልቫኒካምባር ዶሎቬኒያስ ሬባደባሴፕሮዲላ ቬናንታ። ስለዚህ እግዚአብሔር አምላክ መጣና ለመናዊ እንደስ ያለ ምስቲ ትወልዳለች ወንድ ልጅም ትወልዳለች። ልጁም ከእናቱ ማጸን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል። በራሱ ላይ ምላጭ አይድረስበት። እርኩስ ነገር እንዳትበላ ትጠንቀቃል። የሚገርመው ነገር ለሴቲቱ መጣችና ለመኖ ሲናገር መኖ እንዲህ አለ። ኖ ይህንንማ አላምንም አለ፣ እንደገና ወደ እኔ እስከምመጣ አለ። ውጭ እጆቻችሁን ውሰዱ። በኢየሱስም ከዚህ ቀን ጀምሮ እግዚአብሔር አምላክ እንደገና አረጋግጦ ለእናንተ ይንገራችሁ። በቃ የምትወጣበት ቦታ፣ የምታገለግልበት ስፍራ፣ የምትጸልይበት መንደር፣ የምትቆምበት መድረክ እግዚአብሔር ላንቺ ይግለጥ። እግዚአብሔር ላንተ ይግለጥ። ውሰድ በኢየሱስ ስም አሜን ብላችሁ አሜን ብለሽ፣ ከዚህ ከዚህ ቀን ጀምሮ በጌታ በኢየሱስ ስም ከዚህ በኋላ የምታገለግሉ በአገልግሎት የምትጸልዩ በጸሎት የምትዘምሩ በመዝሙር ለእግዚአብሔር የተለየ ሆናችሁ ትቀጥላላችሁ። እግዚአብሔር ለተለየ ሆናችሁ ትዘልቅያለሽ። በቅድስና ትቀጥያለሽ፣ በጽርቅ ትቀጥያለሽ። ቬኖር ዳልቫኒ ካምባር ዶ ሴፕሮዲ ላቫኖንታ አና ብራዛኒያላትራድያ ላ ቬኖንታ ዞምቦርዲvኖ ማክሬዲ ላቫኖ ሶፕሮዲ ላቫናንታ አያች ሴትስቱም ወንድ ልጅም ወለደች፣ ስሙንም ሳምሶን ብላ ጠራች። ልጁም አደገ እግዚአብሔርን ባረቀው። የእግዚአብሔር መንፈስ ጾር ሾን መካከል ባለው እዳን ሰፈር ውስጥ ሊያነቅ አቃቃው ጀምረ ይላል። አያችሁ ለእግዚአብሔር የተለየ ሲወለት ተራ አይደለም። ለእግዚአብሔር የተለየ ሲወለት ወገኖች ኃይሉ በሱ ላይ ይሆናል። የቅድስና መንፈስ ስለለበሰ አጋንንት በአጠገቡ አይቆምም። ጨለማው ከእሱ ጋር አይተባበርም። ክፉ ነገር ወደ እሱ መቅረብ አይችልም። ለምን? በእሱ ላይ ያለው የእግዚአብሔር ጸጋ ነው። በእሱ ላይ ያለው የእግዚአብሔር መጎስ ነው። በጌታ በኢየሱስ ስም እነግርሃለሁ። የሚያነቃቃ መንፈስ ዛሬ በላህርሽ ላይ ይሆን። የሚያነቃቃ መንፈስ ዛሬ በላላችሁ ላይ ይሆን። ይህን ድምፅ አሜን ስትሉ የሚያነቃቃ የእግዚአብሔር ጸጋ በላልሽ ላይ ይሆን። የሚያነቃቃ የእግዚአብሔር ቅባት በላላችሁ ላይ ይሆን። ፋና ማንቶር ቴልፋኖሳ በሱ ላይ መጣና አነቃነቀው ይላል። አነቃነቀው አነቀው፣ በቃ አስታጠቀው፣ ሊገልጠው ገፋው። ሊያው ማርዳልፌኒኮባስ ማትሬዲ ላቬናን ቶርዳባ በኢየሱስም የዘር መንዘር ጉቶን የሚነቅሉ ከቤታችሁ ይነሳ። በኢየሱስምና የዘር መንዘርን እርግማንን የሚሰብር ከንተ ጉልበት ይውጣ፣ ከንቺ ጉልበት ይውጣ። በኢየሱስም ስትዘምሬ አጋኒንቶች በፊታችሁ አይቁም፣ ስትሰብኩ ሟርተኞች ወንበር ላይ አይቀመጡ፣ ስትጸልዩ ሰፈር ላይ ያለው ሟርተኞች እየጮሄ በኢየሱስም ወደ አደባባይ እንዲወጣ አወጭ። አሜን ላሉ ሁሉ በኢየሱስ ስም ይሁንላችሁ። ስለዚህ ለእግዚአብሔር የተለየ ሲወለድ መጨረሻው ነጥቤ፣ ለእግዚአብሔር የተለየ ሲወለድ ቤቱ እየበረታ ይሄዳል ቤቱ እየበረታ ህይወቱ እየበረታ በቅድስና እየበረታ በጸሎት እየበረታ በኢየሱስም በኃይል እየበረታ ይሄዳል ውሰድ በኢየሱስም ከዚህ ቀን ጀምሮ ያደክማችሁ ሰዎች ኃይላችሁ እንደገና ይታደስ አቅም ያጣችሁ ሰዎች በኢየሱስም የእግዚአብሔር መንፈስ በኃይል በላህላችሁ ላይ ይምጣ በሳምሶን ላይ የመጣው መንፈስ እንደገና የሚያነቃቃ መንፈስ በኢየሱስም በእናንተ ላይ አውጃለሁ ይሄ ቃል በኢየሱስም ለእግዚአብሔር የተለየ በቤታችሁ ላይ ይወለዳል። ለእግዚአብሔር የተለየ በዘርመንዘር መካከል ይወለዳል። ለእግዚአብሔር የተለየ በትውልዳችሁ መካከል ይወለዳል። ለእግዚአብሔር የተለየ ከጉልበታችሁ ይወለዳል። አሜን ለሚል ሰው ይሁን። አሜን ለሚል ሰው ይሁን። አሜን ስል በዘርመንዘሮቻችሁ ላይ ይሁን። አሜን ስል በቤተሰቦቻችሁ ላይ ይሁን። ሃሌሉያ የሰመነው ቃል ጌታ ይባርከን። አብረን እንጸልይል ቃል ማታር ድልቫኒ ካቦሳ በኢየሱስ ስምና ስልጣን ጸል ያለው የሚያነቃቃ መንፈስ በላላችሁ ላይ ይምጣ። በሳምሶን ላይ የመጣ መንፈስ በላድቫና ማትራዲያ ላፌኖንታ ማርዳልቫኒ ካፕሮዲ ላፌናሳ በሳሙዌል ላይ የመጣያ ሀይል በላላችሁ ላይ ይሆን። በኤልያስ ላይ የመጣያ መንፈስ በላላችሁ ላይ ይምጣ። ማላብራሳኒ ማንቶር ድልቫን በነ ጳውሎስ ክርስቶስ የመጣ ያ መንፈስ በላላችሁ ላይ ይምጣ። በእስር ቤት ላይ የሚያነቃንቅ ማታር ዳልቫኒኮባርዳ ሲዘምሩ ሰንሰለትን የሚያበጣጠስ የሚያበጣጥስ ራባዶ ቦር ዳልቫኒ ካቦስ ጸልያለሁ ጸልያለሁ። በዚህ መንፈስ ላይ በኢየሱስም አሜን ብሎ ኮነክት ለሚያደርጉ ሁሉ ይሁን፣ አሜን ብሎ ኮነክት ለሚያደርጉ ሁሉ ይሁን። በኢየሱስምና ስምና ስልጣን ጸልያለሁ። በዚህ መንፈስ ማታር ዳልቫኒኮባስ ባስ የሚያነቃቃ መንፈስ የሚያበረታ መንፈስ የሚያጸድቅ መንፈስ፣ የሚያቆም መንፈስ፣ የሚያነጻ መንፈስ፣ የሚያስታጥቅ መንፈስ በኢየሱስም የተለየ ይሁኑ። በሕይወታቸው ላይ የተለየ ለቅድስና የተለየ ለጽድቅ የተለየ ለአገልግሎት ለተለየ በኢየሱስም እንዲሆን እጸልያለሁ። ማላባርዳሎቬኒ ካምባርዳልባንያሳ በኢየሱስም ይህን ቃል አሜን ሲል አንዳንዶቻችሁ አለማትን ይዞሩ። በዚህ ቃል አሜን ሲል የቅድስና መንፈስ በላላቸው ላይ ይቀመጥ። አሜን ስል የጽድቅ መንፈስ በላላችሁ ላይ ቀመት። እርግማን ከዘሮቻቸው ላይ ይሰበር። ጨለማ ከቤተሰብ ላይ ይሰበር። ወገብመም ጀርባ፣ አጥንት ድስክ መንሸራተት፣ ኮላልሽ ጭጋጣ ጸልያለሁ። ማላቬኖ ማክሬቲ ላቬንታ። በኢየሱስም ነፃ ይውጡ! በኢየሱስም ነፃ ይውጡ! በኢየሱስም ነፃ ይውጡ! ከእርግማ ነፃ ይውጡ! ከበሽታ ነፃ ይውጡ! ከጨለማ ነፃ ይውጡ! የትኛው ገመድ ይበጣጠስ። ራኮምባርዳልፔንያንቶ ጸ ጋቹን ያዘው መንፈስ ይመጣ። ራያቹን ሊይዝ የወጣው ይመታ። ህልማቹን ሊያበላሽ የወጣው ይመታ። ትዳራቹን ሊያጨናግፍ የወጣው ይመታ። ማላቬኖ ማክሬዲላቬንታ አማርዲ ልቤኒ ሎ ትሮዲ ላቤ ጭንገፋ ከዘሮቻቸው ላይ ይሰበር። የትዳር ጭንገፋ፣ የኑሮ ጭንገፋ፣ የበረከት ጭንገፋ፣ በኢየሱስም ሰበርኩ፣ በኢየሱስም ሰበርኩ፣ በኢየሱስም ሰበርኩ፣ በኢየሱስም ሰበርኩ። ከዚህ ቀን ጀምሮ እግዚአብሔር አምላክ አንዳንድ ሰዎች ምኞታቸውን ማቀፍ ጀምር፣ ያሰቡት ይሳካላቸው፣ ያለሙ ነገር ብላላቸው ላይ ይታተብ፣ ጸልያለሁ። የጭንገፋ መንፈስ ይመታ፣ ሟርት ድግምት፣ መተት፣ አስማት ጥንቆላ በዘር ማንዘር ጀርባ ተከትሎ ነገራቸውን እያበላሸ የቆየ መንፈስ ዛሬ በኢየሱስ ከእግራቸው በታች የተረገጠ ይሁን። አቅሙ በኢየሱስ ስም የደከመ ይሁን፣ ኃይሉ የደቀቀ ይሁን። ስብሰባው ይበተን፣ ጽዋው ይገልበት። በኢየሱስ ስምና ስልጣን ኃይላቸውን ዛሬ አደከምኩ፣ ጉልበታቸውን ዛሬ አደከምኩ። ይህን ቃል አሜን ብላ ለሚቀበል ሁሉ በኢየሱስ ስም በዚህ ቅባት ትሞላ፣ በዚህ ጸጋ ትሞላ፣ በጽድቅ ቅባት ትሞላ በቅድስና ቅባት ትሞላ፣ በበረከት ቅባት ትሞላ። ማላፌኔ መክሮት ላፌናን ታርዳል ፎኖሴ አሜን። ለምሉ ሁሉ በኢየሱስም እንዲሆን ጸል ያለሁ። አሜን ብላ ለተቀበለች ሁሉ በኢየሱስም እንዲጸና ጸል ያለሁ። እግዚአብሔር አምላክ ነገሬ መቼ ነው ብሎ ለሚጨነቁ ሰዎች በኢየሱስም ጸል ያለሁ። ከዚህ ቀን ጀምሮ ነገራቸው መንቀሳቀስ ይጀምር። ከዚህ ቀን ጀምሮ ጉዳያቸው መንቀሳቀስ ይጀምር። የተአምራት ጊዜ እንዲሆን ጸል ያለሁ። የምልክት ጊዜ እንዲሆን ጸል ያለሁ። ይህን ቃል በላላቸው ላይ ስለምታጽና ተባረክ። መርጋ ይሰበር ጨለማ ይመታ። ብዙዎች ለምስክርነት ስለሚደውሉ አመሰግናለሁ። ለብዙዎች በኢየሱስም ዛሬ ቀን መለየት ስለሆነ አመሰግናለሁ። ከፍበል በኢየሱስም አሜን፣ አሜን። ክብር ለናዝሬቱ ለኢየሱስ ሲሆን ይህን ቪዲዮ የምትሰሙ ሁላችሁም ሼር አድርጉ፣ ሳይብስክራብ አድርጉ። ኮሜንት ላይ ደግሞ አሜን ብላችሁ ግለጹ። እንደገና ጸሎት የምትፈልጉ ታች የሚያስቀምጠው ስልክ ላይ መደወል ትችላላችሁ። ተባረኩ። ጌታ ኢየሱስ ሲባርክ ሻሎም